ሌላ ስም ማጥፋት፣ ጓደኛ አፍቃሪ እንዳለች ነው። እንግዲህ እንደሰማችሁት ነው፣ መግቢያ ላይ ቀንጨብ አድርጌ ያስደመጥኳችሁ። ይቺ ውሸታም በውሸት ሆዷ የተነፋ አጉዛ ማለት ነው። እኔ ዛፍ ቲዮብን ታቃታላችሁ ሁላችሁም፣ ይቺ ሴት ማለት ነው። ውሸት የተቀነባበረ ውሸት ሁሌ ነው የምታዋረው። በተለይ በሀይሚና በቡርኬ ዙሪያ ሁሌ ከውሸት ውጭ ምንም አታውቅም። የትልቅ ቅሌት ማለት ነው፣ ቅሌታ። እኔ እምልላችኋለሁ ማርያምን ብዬ ይሄ የተቀነባበረ ውሸት ነው። ውሸት እንዲ እንዴት እንዴት ነው የምታስቡት? ሲጀመር ብሩኬ ውጭ ፍቅረኛ አለችው ተወደዋለች፣ ታፈቅረዋለች። አይኖ ብሩኬ ብቻ ሳይሆን ሀይሚን የሚወዳት የሚያፈቅራት ሰው አለ። ብሩኬና ሀይሚን የሚያፈቅራቸው ሰው አለ ማለት ማለት ብሩኬ ብሩኬ ውጪ አፍቃሪ አለችው ማለት ሌላ ችግር ይፈጥራል ማለት ነው። ብሩኬ ካልፈለገስ እሷ እሺ ታፍቅረው ትፈልገው ናም ትበለው የፈለገም ነገር ትበለው እሱ በግ ነው። አንቺ ስታስቢው የእሱን ስም የምታጠፊው እንዴት እንዴት ነው የምታስቢው? ሲጀመር ይሄ አንቺ አቀነባበርሽ ነው። ባለፈው ዕለት አትክታክ ላይ የሆነ ነገር ስትሰምችሽ ነበረ አምሳ ብር ሞልቼ ቴሌ ወሰደብኝ እያልሽ እያች ስታወሪ ሰምቼ ነበረ እና ቴሌ የወሰደብሽን ብር ለማስመለስ ነው እንደዚህ የውሸት ጋጋታ ለጣጥፈሽ አቀነባብረሽ የውሸት ጋጋታሽን ይዘሽ የመጣሽው እና የውሸት ጋጋታ ይዘሽ መተሽ የብሩኬን እና የሃሚን ስም አጥፍተሽ አይደለም። ቴሌ የወሰደብሽን ብር ማስመለስ የምትችው ከቻልሽ፣ በራስ ሻይዳ ያሰርተሽ ካልቻልሽ ደግሞ ጥሩ ነገር ከውሸት የጠዳ ነገር አሳብ ሰተሽ እንደ ሚዲያ ነው። ሚዲያ ይዘውት የመጡት ችግር ይዘውት የመጡት ችግር እስከሆነ ድረስ ችግራቸውን እንረዳቸው ካልሽ እነዚ ልጆችን ጥሩ ጎን በጥሩ ጎን ቆመሽ አሳብ ሰጥተሽ አስመልሽ ብርሽን። ለዛ ከሆነ ውሸትሽን እየሰበሰብሽ እዛ የሆነች ጓደኛሽ ጋር ደውለሽ ውጭ፣ ብሩኬ ፍቅረኛ አለችው እና ትፈልገዋለች ገነመኔ ምናምን አገናኘው ሃይሚን አስፈራሯት ምናምን ነገር ሀይሚን ቢያስፈራሯት ታዲያ ብሩኬን ትርቃለች እንዴ? ሀይሚ እንደዚ የምታረግ ሰው ይመስላችኋል? ሀይሚ ሲጀመር ማለት ነው በአይንሽ ካላይሽ ምንም ነገር ውሳኔ ላይ አትድረሺ ብሏት ብሩኬ እሺ ብላ በእድም ለታሬ ቪኒ ብሩኬ ከሌላ ሴት ጋር አየሁት ብሎ ሲነግራት አይ ባይኔ እስካላዩ ድረስ እሱን መውቀስ አልፈልግም አለች። ለምን አለች? የሆነ ሰዓት ላይ ብሩኬ ባይኔሽ ካላይሽ ማንም የፈልገው ነገር ቢያወራልሽ አትመኒ ብሎ ስለነገራት ድሬድዋ የሄዱ ሰዓት ማለት ነው። አያችሁ ሀይኒ ከአንድ ስህተት ነው የምትማረው። ዳግማ ሁለት ስህተት አሰራም። ስለዚህ ቡሩኬ ጋ እንኳን በቡሩኬ ምክንያት እንኳን ያስፈራራ ሰው እንኳን ቢኖር ቁጭ ብላ ከቡሩኬ ጋር አውርታበት ችግሩን ትፈታለች እንጂ አንድ አመት ሙሉ የገነባችውን ፍቅር የሆነች ባልቴት መታስፈራራቻት እና ከቡሩኬ መራቅን አትወስንም። አስረግጬ ስነግርሽ ማለት ነው ሀይሚ እንዳንቺ ንፍጥ ጭንቅላት አደለም ይዛ የምዞረው፣ በጣም ስማርት ነች። የምታደርገውን ነገር ለይታ ታውቃለች። ለነገ ምን ይጠቅመኛል፣ ምን ይጎዳኛል የሚለውንም ለይታ ታውቃለች። ስላመነችበት ይጠቅመኛል፣ ይሄ ህይወት ስላለች ነው ብሩኬ ጋ እዛ ጋ ሌላ ህይወት የጀመረችው እንጂ፣ ባይጠቅማት ኖሮ አትጀምረውምም ወደ ውዴተውም አትገባምም። ሰው ልጅ መጀመሪያ ጓደኛ ይሆናል። ጓደኝነት ሲጠና ሲጠና ቤስት ፍሬንድ ሲጠና ይቆይና ከዛ ወደ ፍቅር ይቀየራል። ሀይሚና ብሩኬ ጋር ያለውም ያ ነው። መጀመሪያ ጓደኛሞች ነበሩ ዩቲዩብ ላይ በጣም ምርጥ ምርጥ ከዛ ከዛ ነው ወደ መዋደዱ፣ እወድሻለሁ እወድሃለሁ መባባሉ የገቡት። እወድ ከወድሻለሁ እወድሃለሁ በስተጀርባ ደግሞ ፍቅር ብጤ አለ። ፍቅር ብጤ ባይኖር እነዚህ ልጆች እንደዚህ እንደ ፍቅረኛ አክስ አያረጉም። እስከ አራት ልጆች መውለድ ድረስ ውሳኔ ላይ አይደርሱም ነበረ እና አንቺ ዛፍ የሌለው ውሸት አቀነባብረሽ ሃይሚም ሆነች ብሩኬ እንዲሰደብ አታድርጊ። የምሬን ነው የምልሽ አሁን አንቺ ይህንን መረጃ እንደዚህ ብላለችኝ ምናምን ብለሽ አወራሽ የሴትዮዋን ማንነት አላወጣሽም ለምን ውሸት ስለሆነ ያች ልጅ ስለምትጠየቅ ውሸት ወንጀል ነው እንደገና ደግሞ ብሩኬ አሁን ሌላ ሰው በምን አንግል ይረዳዋል ብሩኬን ብሩኬ ከሀይሚ በድብቅ ከሴት ጋር እንደሚያወራ በስልክ ውጭ መሄድ እንደሚፈልግ አድርጎ አድርገው ይስሉትና ይሄንን ልጅ ከዛ ምን ያደርጉታል? እንደ መጥፎ አድርገው ይስሉታል። መጥፎ ስም ይሰጡታል። ለምን አንቺ የተቀነባበረ ሴራሽን እዚህ ጋር ይዘሽ መተሽ ምናምን ነገር ስብ ተደዋወልኩ፣ አወራሁኝ፣ አፍቃሪ ያለችው ውጪ እና ምን ይጠበስ። ታፍቅረዋ ስታፈቅረው ብትውል ብታድር፣ ብሩኬ ቦታ ሰጥቷት እስካላወራ ድረስ እንዴት እንዴት ነው የምታወሩት? ብሩኬ እኮ ለሴት ልጅ የሚጨነቅ እኮ ሰው ነው። ለሴት ልጅ እኮ የሚያስብ ሰው እኮ ነው እንዴ! ዝም ብሎ እኮ እዛ ጋር ሌላ ህይወት ካማረው ለሀይሚ አጓጉል ተስፋ አይሰጣትም። አደለ እንዴ? እንደ ሰው የሚያስብ ነው፣ ሰው ነው። ሰው ሆነን ግድ ማሰብ አለብን እንደ ሰውኛ፣ እንደ እንስሳ ሳይሆን እንደ ሰውኛ። እንስሳ አያስብም። ሲርበው ብቻ ነው የሆነ ድምፅ የሚያሰማው፣ ከዛ ውጭ ስለምንም አያስብም። ምን እያላችሁ ነው? ይሄ የተቀነባበረው ውሸት ይዛችሁ እየመጣችሁ እንትን የምትሉን የምታዝጉን አንቺ ጥሩ እውነት ነገር አውርተሽ አታቂም። ሁሌ ውሸት ነው የምታወሩ፣ ሁሌ ማለት ነው። አንድ ቀን እውነት ይቶ ብለ አውርተሽ አታቂም። ሁሌ ውሸት። ይሄ ራሱ የሆነሽ ጓደኛሽ ጋር ደውለሽ እንደዚህ በይ፣ እንደዚ በይ፣ እንደዚህ በይ ብለሽ የነገርሻትን ካራክተር ነው መታ፣ እሷ በውሸት እንደዛ ብለ ያወራችው ነገር። ግን ማንም የሚሰማሽ ሰው የለም። ገብቶሻል። ከሀይሚ እስካልሰማሁኝ ድረስ እኔ ምንም የማምነው ነገር የለም፣ ምንም። እኔ እንደውም የሰማሁት የሰማውትን ነገር ልንገራችሁ ውዶች። ሀይሚ አዲስ አበባ እንደሄደች ትናንትና ነው፣ ትናንት ሄደ አልነበረ እና፣ አዲስ አበባ እንደሄደች ሰምቻለኝ። ወደ አዲስ አበባ ነው የሄደችው። ከዛ ደግሞ ያው የቡርክ መታመም ስትሰማ ነው የተመለሰችው እንጂ አዲስ አበባ ነበር የሄደችው። ለምን እንዴት የሚለውን አላቅም። ይሄን ደግሞ የሰማሁት በጣም ከማምነው ሰው ነው የሰማት፣ ይሄንን ነገር ማለት ነው እና የሄደችበት ምክንያት ምንድን ነው የሚለውን አላቅም። አላጣራሁኝም ይሄንን ራሱ ልነግራቸው የቻልኩት ምንድነው እነዚህ ስም አጥፊ አጉዛዎች ስም እያጠፉ ስለሆነ ትንሽ ስም እንዳይጠፋ በማለት የተነሳ ነው ይሄንን ለወራ የቻልኩኝ እንጂ ለምን ሄደች እንዴት በምን ምክንያት የሚለውን ሳላጣራ ማውራት አልፈለኩኝም ነበረ ነገር ግን ነገሩ ሁሉ ወደ ሌላ ነገር እየተቀየረ ወደ ሌላ በሌላ አጀንዳ እየተቀያየረ ነው ያለው ገብታችኋል ብሩኪ ያላሰበውን ነገር እንዲያስብ እየተደረገ ነው ያለው የስ ያለ ስሙ ስም እየተሰጠው ነው ያለው። አስባችሁታል እንዴ ብሩኬ ውጭ ሀገር ፍቅረኛ አለችው፣ እምታወራው ሰው አለችው። ሀይሜን አስፈራ። ሀይሜን በየት በኩል አስፈራሯት? ሀይሜን ስልክ ቁሯን አስለጥፍ ለሰው አትሰጥ። የት እንዴት አስፈራሯት? አልገባኝም። አንደኛ፣ ሁለተኛ ነገር ደግሞ ሀይሜን እነዛ ሰዎች አስፈራሯት ሲባል እነዛ ሰዎች ከብሩኬ ጋር ኮንታክት አላቸው፣ ኮንታክት አላቸው ማለት ነው። እና እንዴት እኔ በጣም የሚገርመኝ እኔ እንደዛ አይነት ነገር የማይዋጥልኝ ውሸት ባታዋሩ የማይዋጥ ውሸት ባታዋሩ ጥሩ ነው። የሚዋጥ እውነታ ብታዋሩ ጥሩ ነው። እና ሴትዮዋ ስነስርዓት ብትይ ጥሩ ነው። ውሸት እያመጣሽ እያቀነባበርሽ የልጆቹን ስም አታጥፊ። ከቻልሽ እውነት ነገር አውሪ። ከቻልሽ ደግሞ እንደ ትልቅ ሰው እንደ እናት ሆነሽ ልጆቹን ሀሳብ ስጪ። አለቀን። ሀይሚ የሆነ ነገር በደንብ የልቧን ሳታወራ የሆነ ነገር በስነ ስርዓት ሳታወራ፣ እኔ ይሄ ነው ብዬ ብሩኬ ያስከፍቷት ነው ብሩኬ በዚህ ምክንያት ነው ብዬ ለዩቱብ ለላይክ ለሰብስክራይብ ብዬ የብሩኬን ስም እኔ መቼም አላጠፋም። ለምን ሰላማዊ ነበሩ፣ ሰላማዊ ነበሩ፣ ሰላም ነበሩ። አለቀ። ሰላም ሆኖ ሰው እንደገና ደግሞ የሆነ ነገር ሲፈጠር እሱ እኮ እንደዚህ ነው ምናምን ብሎ ሰውን አንድ ግለሰብ ላይ ሁልጊዜ አፍ መክፈት አፍ መክፈት ጥሩ አይደለም። ለምን ከተባለ የተዋደደ ሰው መቼም ቢሆን ተራርቆ አይራራቅም። የምሬን ነው ምላችሁ። በመሃል እርቅ አለ። ከዚህ በፊት እንደዚህ ብሩኬና ሃይሚ በተጋጩ ሰዓት ብዙ ነገር ስንለፈልፍ ነበረ። የራሳችንን በቃ በዘፈቀደ ስንለፈልፍ ነበረ እነዛ ልጆች የቅርብ ሰዎች የቡሩኬም እናት ሙሼ ሁናምን ሆነው ተሰብስበው ተሰብስቦ አስታረቋቸው፣ መስመር አሳዟቸው እና ይሄ ፍቅር ነገ መስመር ልይዝ፣ እኛ ዛሬ አፋችንን ብላሸት የለብንም። ልጆቹንንም ስማቸውን ማጥፋት የለብንም። ያለ ስራቸው መውቀስም የለብንም ባይነን እና ማንም ሰው ቆሞ አይቀርም። ነገ የራሳችን ህይወት አለ። በእኛ ህይወታችን ላይ እንደዚህ ትዳር ህይወት ነው ቢፈጠር ምን ማድረግ ነው ያለብን? እንዴት ነው ከእንደዚህ አይነት ህይወት ከእንደዚህ አይነት ነገር መውጣት ያለብን ብለን ለራሳችን ራሱ ማናስብ። ሰዎች እዚህ ግን ተንኮል ለሰው ውሸት እየለቃቀምን እያመጣን የሆነ ቦታ ሄደደው እኔ እኮ በጣም ሊደውልና ላውራቸው እንደዚ በሉና አይዲያ ስጡኝ ብል እኮ እንዴ፣ እኔ ምርጥ ምርጥ ምርጥ ምርጥ ቤስት ፍሬንዶች አሉኝ። ነገር ግን እኔ እንደዚህ ለአቀነባብሮ ሴራ ለመስራት ቦታ የለኝም። ለምን ይሄ ውሸት ጥሩ አይደለም፣ የምሬ ነው ብላችሁ ውሸት ጥሩ አይደለም ነገ ቡርኬ ወቶ እኮ መልስ ይሰጣል። ሀይሚ መልስ ይሰጣለኝ። እንደዚ እኳ አይቀርም። ምን ሆናችሁ ነው? የማፍርበትን ነገር እኔ አላደርግም። ይቅርታ። እኔ ህልና አለኝ ህልኔ ይወቅሰኛል። እና አንቺ ሴትዮ ደግሞ ህልናሽን ቆም ብለሽ እያይሽ ዝም ብለሽ እንደ በጋ ትነጅ። ለማንኛውም ውዶች፣ ላይክ ሼር ሽር አድርጉት።